እኔ ትናንትና ብዙ ቦታ ነበርኩኝ ቆሻሻ ቦታዎች ላይ አባባሌ ገብቷል። በቃ የሰው ልጅ እዚህ ቦታ ሆነህ ልታስቡ ማትችሉ ልትናገሩ ማትችሉ ቆሻሻ ቦታዎች ላይ ነበርኩ። አላህ በምን አይነት ስራ እንደሆነ ወሏለ። በቃ ምንድነው መሰለ አንድ ነገር አለ አይደል? ሰውዬው ኸይር ስራ ይሰራ ይሰራ ይሰራ ይሰራ ይሰራና ለጀነት ችንታ ስንዝር ሲቀረው አላህ ይጠብቀን። አንድ ሰው ደሞ በቃ እድሜውን ሙሉ አዛ የሆነ ስራ ሲሰራ ሲሰራ ይኖራል። ራሳችንን ማፈተሽ እኮ ነው፣ ገብቷል። ራስን ዞር ብለህ ማየት ነው። እኔ ስታይ አንተ ራስን ነው ማየት ያለብን። መጥፎ ስራ ያተራምስ ያተራምስ ያተራምስና ያተራምስ ያተራምስና ለጀሃንም ይች ያህል ሲቀረው ሲቀረው የኔን ህይወት የሚያውቁ ሰዎች ያውቁታል፣ ገብቷል። ስራ እንዳለ የጀሃንም አባባሌ ገብቷል። የጀሃንም ስራ ይሰራ ይሰራናል ስንዝር ያህል ሲቀረው ወደ ጀነት እኔ ላይ ላይ ለላ ማለት በቂ ነው አላህ አልহামዱሊላ እዚህ ደረጃ መጣኝ ይሄ አይገርመኝም ለምን ለምን አይገርመኝም እዚህ ማይገርመኝ ለምን ታቃለ ጀነት አለህ ብሎኛል ቃል ገብቶልኛል ከዚህ በላይ ምን ቃል አለ ካለ ቃሉ የሚሞለ ይለም አልহামዱሊላ ረቢላለ አላሁመ ሰላላ ሙሐመድ እዚ ሲገበያሉ ሰላም ቃስልምና ላይ ሲገበያሉ ሰላም አለ ገና የሆነ ለሱ የነገርኩ ነበር ቀደም ታስረ ጨለማ ክፍል ታስረ ታስረ ቆይቶ የለም። ረጅም ጊዜ የታሰረሰው ከዛ የሆነ ብርሃን የተለቀቀ ልክ እንደዛ ነው በቃ ስሜቱ ማለት ነው ያ ስሜት ነው በቃ የሆነ እዛ ከዛ ከሀገሩ ጥንቅጥ ምና አንወ እዚ ረሱል ሰላም ወደ አላቋት ሀገር ስትመጣ ወርሳቸው ቀብር ስትመጣ ያለው ሰላም ያ ሰላም ያለው አልহামዱሊላሂ ረቢል ዓለሚን አሁን እዚ ስጋ ስሜት አዎ ወላሂ፣ ለየት ይላል ያለው ስሜት አህመድ እንዳለው ማለት ነው።